ነው ነው የምታዳምጠው፣ ምክንያቱም በትናንትና ተናግረሃል። የልብህን ተናግረህ ልጅቷን ቷን አስከፍተህ ልጅቷ ሄዳለች። እኔ ደግሞ እሷን እሷን እንድትተው የሚያደርግህን የትኛውንም ኢሹ ይዘብኝ እንድትመጣ አልፈልግም። ርኩ አይደለም። በቃ ሰው ማመን ይብቃህ፣ ይብቃህ። አላዛር፣ ምን ነካህ አንተ? ይብቃህ። እንዴት ሰው ታምናለህ? ሰው አምነህ ህይወትህን ትበጠብጣለህ። አልቀበልህም በፍጹም። ያውም በዚህ ዘመን፣ ሰው የፈለገውን ይበላ፣ የፈለገውን ይላክልህ። ማመን ያለብህ ፍቅረኛህን ነው። ሰው የፈለገውን ትንሱ እንዲህ ናት፣ እንዲህ ናት፣ እንዲህ ናት ብሎ የፈለገውን ይላክልህ። ሚስት፣ ጓደኛን፣ ፍቅረኛን ነው ማመን ያለብህ። የነጋ አጋርን የነጋ የልጆችን እናት ነው ማመን ያለብህ። ስንት ተስፋ ሰንቀን አይደለም እን እሷ የገባችበት ገደል የገባችበት ጉድጓድ ሄደ ፈልገ አግኝታት ለራሷ ብቻዋ ናት ሰው የላትም። የአንተን ወንድሞች ወንድም አድርጋ፣ እኔን እናቷ አድርጋ፣ እህቱ አድርጋ፣ ጓደኛው አድርጋ አብረን ያለነው ስለዚህ ወደድክም ጠላህም፣ የትም ትግባ፣ የትም ፈልጋህት ካላገኛት አላዛ በእውነት እኔ በሞት እንዳትቀብረኝ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። ሁሉ ሰላም ነው ወይ እናንተ ጋስ ሁሉ እንዴት ነው አለው። እግዚአብሔር ይመስገን፣ እኔ አለሁላችሁ። ያው እንግዲህ በእኔ ላይ ከተፈጠረ በኋላ እግዚአብሔር ይመስገን ወደ ቤት የተመልሼ በጣም ደስ ብሎኛል። እግዚአብሔር ይመስገን ነገሮች ስለተስተካከሉ በዚህ መንገድ ሁሉ ነገር ስላለቀልኝ በጣም ደስ ብሎኛል። ቤተሰብ እና እኔ ያው ነገሮችን እንዴት አድርገን መወጣት እንዳለብን አንዳንዴ ንዴት ላይ ስንሆን እዚህ ቁጭ ብለን እልህ ተጋብተን አፍ ለአፍ ከምንጋጭ መጥፎ ነገር ከምንነጋገር ክፉ ነገር ከምናወራ ትንሽ ዞር ማለቱ ትንሽ ሄዶ አርፎ መምጣቱ ጥሩ ነው ብዬ ስለማምን ነው። አላውቅም፣ ስለሌላው ግን ስለራሴ ጥሩ ነው ብዬ ስለማምን ነው። ይሄ እንደዛ ያደረኩትና እኔ ደርሼ ከመጣሁኝ በኋላ አይምሮ ያርፎ በንጹህ አይምሮ ህይወቴን ለመምራት ወደ ቤቴ መጥቻለሁ። በጣም ደስ ብሎኛል። እግዚአብሔር ይመስገን ልጆቼን በሰላም አግኝቻለሁ። ነገሮች ሁሉ በቃ ተስተካክለውልኛል። ቤተሰብ በእውነት ከጎኔ ያላችሁት በጠቅላላ እግዚአብሔር ይባርካችሁ። ዛሬም ደግሞ ያመሰግናችኋለሁ። ተባረኩላለሁኝ ዛሬ ግን የመጣሁበት ሀሳብ ይሄንን አይደለም። ስለ ራሴ ላወራ አይደለም የመጣሁት። ያው እንደሚታወቀው ትናንት በተለቀቀው ቪዲዮ ላይ ያያችሁ ይመስለኛል። ትንሱን እኔ ጋር ጠርቻት ነበረ። አላዛር ደግሞ በአጋጣሚ ያገናኘሽኝ አንቺ ነሽ፣ እና አለያየኝ የሚል ጥያቄና እሳቤ ነበር ይዞ የመጣው። እኔ ደግሞ ያገናኘሁት ለመልካም ነገር ነው። እነሱ መልካም ፍሬ እንዲሆኑ፣ መልካም ዜጋ እንዲሆኑ፣ መልካም ጥሩ ፍቅረኛሞች፣ ጥሩ ባለትዳሮች፣ ጥሩ ህይወት እንዲኖራቸው ነገ ወልደው እንዲከብዱ እንጂ ያገናኘዋቸው መጥቼ ደግሞ እንዳገናኘዋቸው ልለያያቸው አይደለም እና በጣም አዝኛለሁ። ትንሱ በእውነት በቃ እግሬ ላይ ተደፍታ መርቂኝ ስትል በቃ እውነት ውስጤ ነው መቶ እንደዚህ ውትፍ ያለብኝ እና ምን እንደምል አላውቅም። ያው ትምህርት ስላለባት ነው ቸኩላ ጥላኝ የሄደችው እንጂ እኔ አድራ ውላ ባናግራትና ነገሮችን ማስተካከልበት መንገድ ቢኖረኝ ደስ ይለኝ ነበረ። ግን እሷ ያው ለትምህርት መቅጣት አልፈልግም ብላ ተነስታ ጥላኝ ሄዳለች። በእውነት በእውነት እግዚአብሔር ያክብራት። እኔን አክብራኛለች። ክብር ሰታኛለች። አዝነሽብኝ መሄድ አልፈልግም አለች። እኔ በሱ አላዘንኩም። ጭራሽ ነው ያላዘንኩባት። ለምን እኔ ያዘንኩት በልጄ ነው። ምክንያቱም አላዛር ያልተገባ ነገር በቃ በአሁን በዚህ ዘመን እኮ ቤተሰብ ብዙ ነገር በሚደረግበት ሰዓት ይሄ ምን የሚለው ቴክኖሎጂ ኤአይ ምናምን የሚባል ቴክኖሎጂ በመጣበት እንደገና ሰዎች ብዙ ነገሮችን ሀክ አድርገው መጻጻፍ በሚችሉበት እንደገና ብዙ ነገር ተቀናብሮ በሚለቀቅበት ዘመን እንደዚህ አይነት ነገር አላዛር ማመኑ እኔ በጣም ተሰምቶኛል። እውነቴን ነው የምለው ምክንያቱም በእነሱ ሕይወት ያልቀና ሰው የለም። በእነሱ ሕይወት እንዲህ በመሆን ያልተበሳጨ የለም። እና ያንን የተበሳጨን ህዝብ እያየ ሰው እንዴት እንደገና ለጠላት ክፍተት ይፈጥራል? እኔ በጣም ነው የሚገርመኝ። ጠላት እኮ በምን በኩል ምን አድርጌ ልለያያቸው በሚልበት ሰዓት እንደገና አሁን እሱ ይህን ክፍተት መጠቀሙ እኔ በጣም አሳዝኖኛል። እኔ ትንሱ በእውነት ከወለድኩት ካላዛር ለይቼ አላያትም። ለእኔ ትንሱ በጣም መልካም ሰው፣ አክባሪ፣ ከምንም በላይ ደግሞ አንደበተ ርቱዕ፣ አንደበቷ ቁጥብ በቃ ሰውን ምን እንዴት እንዴት ማክበር እንዳለባት እንዴት ማናገር እንዳለባት ከአፏ እንኳን የምታወጣቸው ቃላቶች መርጣ ይሄ ነገር ያስቀይማል ይሄ ነገር አያስቀይምም ብላ መርጣ የምትናገር ልጅ ናት በቃ በእውነት እኔ እኔ አላቅም እኔ እኔ በቃ መውለድ እኮ ቁም ነገር አይደለም መውለድ ከሆነ እውነት ጭቃ ራሱ እኮ ትል ይወልዳል አይደለም መወለድ ቁም ነገር አይደለም። እኔ እሷ ከወለድኩት ካላዛር ከወለድኳቸው ከነ እዮም ለይቻል አያትም። አሁን ሰዎች ምናምን በቃ ወይ ደግሞ ጥሩ ምራት አገኘች ምናምን ሊባል ይችላል። ግን እኔ እውነት እንደዛ ሲሉኝ እናደዳለሁ። ምራት ሲሏት ጭራሽ ነው የማልወደው። እኔ ለምን ይሏታል? ያራቁብኝ ይመስለኛል። ስለዚህ እኔ ትንሱን ከልጄ ለይቻል አያትም። በጣም አክባሪ ናት እውነት በጣም በቃ አላዛር መቶ እዚህ ስር እዚህ ስር እዚህ ስር እንደዚህ ሲስመኝ እሷ መታ ተፎካክራ ተፎካክራ መታ ነው የምትስመኝ፣ እውነት ለመናገር እና ያ ነገሯ በቃ ፊቴ ላይ ድቅን ነው የሚለው። እውነት ቤተሰብ እኔ ያሳየችኝ ንጹሕ ፍቅር ያሳየችን የሴት ልጅን ፍቅር በእሷ ስላየሁኝ እኔ በጣም እድለኛ ነኝ። ትንሱን ከምንም ነገር በላይ ነው መወዳት ከምንም በላይ በቃ በህይወቴ እንደ እሷ አይነት ሴት በቤቴ ትመጣለች ብዬ አስቤ አላቅም። እውነት ለመናገር እንደ እሷ አይነት ሴት በልጆቼ በአላዛር እሷን የመሰለች ሴት እሷን የመሰለች ቆንጆ ልጅ እሷን የመሰለች ጸባይ ሰናይ ልጅ አገኛለሁ ብዬ አስቤ አላቅም። እውነት ነው ምላችሁ እና ይሄ ነገር እንደዚህ ሆኖ ጭራሽ እኔው ጋር ጭራሽ እኔው ቤት ላይ ጭራሽ በእኔው በኩል እንለያይ ብሎ ማሰቡ እኔ በጣም ባላዛር አዝኛለሁ። ባላዛር ነው ያዘንኩት በትንሱ አይደለም። እና አላቅም ትንሱ ይህን ቪዲዮ መቼ ማየትሽ አይቀርም። እና ትናንት ከፍቶች ስለሄድሽ በጣም አዝኛለሁ። ቅር ብሎች ስለሄድሽ በጣም አዝኛለሁ። እንደዛ ሆነሽ እንድትሄጂ ፈልጌም አልነበረም። የጠራሁሽ መሀላችሁ ያለውን ክፍተት ለማስተካከል ነው። እኔ የጠራሁሽ እና አላዛር ቪዲዮ ይዞ እኔን ሲጠራኝ ጭራሽ ነው ያላሰብኩት። እኔ ነበርኩኝ ጉዳዩን አነሳለሁ ብያሰብኩት ግን እሱ ያለሽም አልመሰለውም እና ባየው ነገር ስሜታዊ ሆኖ ያንን ነገር ማድረጉ እኔንም አሳዝኖኛል። አንቺም እንዳዘንሽው ግን አዝነሽ ደግሞ በመሄድሽ በጣም አዝኛለሁ። እናንተ በዚህ መንገድ ህይወታችሁን እንድትቋጩ አልፈልግም። መቼም ይሁን መቼም ህይወቴን እንደው እውነት እራሴን እሰዋለሁኝ እንጂ እናንተ በዚህ መንገድ ተለያይታችሁ እንድትቀጥሉ እኔ አልፈልግም። የሚያስከፍለኝን ዋጋ ሁሉ ከፍዬ አንድ የምትሆኑበትን መንገድ ነው እኔ ማመቻቸት የምፈልገው። አዎ ለጊዜው ሊመስል ይችላል፣ አንቺም በንዴት የተናገርሽው ስሜትሽ የተነካው ነገር ሊመስልሽ ይችላል። አላዛርም ደግሞ ባየው ነገር እውነት መስሎት ይችላል። ግን እውነታውን ሲረዳ ሁሉ ነገር ውሸት እንደሆነ ሲገባው ያኔ ሊረዳ ይችላል። ትንሱዬ በእውነት በጣም አዝኛለሁ። ከቤት ያዝነሽ በመሄድሽ ጠርችሽ ስላሳዘንኩሽ በጣም ይቅርበኝ፣ ይቅርበኝ። ልጄሽ ልጄ እውነት ይቅር እንድትይኝ ፈልጋለሁ እና በጣም የምወድሽ ልጄ ነሽ። በጣም የምወድሽ ልጄ በቃ የምወድሽ እውነት ቃላት የለውም በቃ ማለት ፍቅርን የሚገልጹበት ፍቅርን የሚናገሩበት ሌላ ቃላት እንኳን ቢኖረው ያን ሁሉ ቃላት የምጠቀምልሽ ልጄ ነሽ። እና በጣም የማከብርሽ፣ በጣም የምወድሽ፣ በቃ ለአንቺ ትልቅ ቦታ ያለኝ ልጄ ነሽ። ትንሱዬ በጣም ነው የምወድሽ። አይዞሽ፣ አትከፊ፣ አትጨነቂ። ነገሮች ይስተካከላል። እንደዚህ ሆኖ አይቀጥልም። እንገናኛለን። የፈለገ ዋጋ ብከፍልም እንገናኛለን ትንሱዬ እና ይህን መልእክት ለአንቺ ማድረስ እፈልጋለሁ አላዛር ላይ ያው አዝኛለሁኝ። ያዘንኩትንም ደግሞ ጠርቼው ላናግረው ፈልጌያለሁ። እጠራዋለሁ፣ አናግረዋለሁ። እና ቤተሰብ አላዛርን እጠራዋለሁ። ውስጥ ነው ያለው ስጠራው ይመጣል። እስቲ እናንተ ፊት ለፊት ያለውን ነገር ፍርጥረት ጣርጌ የተቀየምኩትንም ከልቤ ላውጣና ከዛ በኋላ የፈለገውን ነገር ይሁን። እኔ አዝኜበታለሁ፣ በሱ በእውነት እንደዚህ እንዲሆን አልፈለግኩም ነበረ። ያውም እኔ ፊት ለፊት እኔን ጭራሽ አጋፍጦኝ እንደዛ ማድረጉ በጣም አናዶኛል። ስለዚህ እጠራዋለሁኝ፣ አብረን እንጠይቀዋለን። አላዛር ቤቢ፣ ኧረ አላዛር ምንድን ነው አንተ ሲጠሩሃት አትመጣም እንዴ? በቪዲዮ የሚመጣት ቤተሰብ ሰላም በል። ያው ሁሉም ሁሉ አዝነውብኛል። ግን ሰላም በላችሁ። ሰላም፣ እንዴት ናችሁ ሁላችሁ? እኔ ያለው እግዚአብሔር ይመስገን። እኮ በአዝኑብህ ይገርመሃል ያደረከው ነገር እኮ ትክክል አይደለም። እንኳን እነሱ ነው ማዝኝ ይባላል። እናቴ፣ በመጀመሪያ አንቺ እሷ እንዳለች እና ዛሬ እኔ መናገር ነበረች። ለምን ነግርሀለሁ፣ እኔ ለሁለታችሁ እኩል አይደለሁ እንዴ? እንዴ እና ቀድሜ ቪዲዮ ላይ ቪዲዮ ይዘህ ስትጠብቀኝ ቀድሜ ትንሷለች ማለት ነበረብኝ አይደል። መቼስ እያወራ ያለው ነገር ገብቶሻል አይደል? እያወራ ያለው እኮ አለኝ እያልከኝ ነው። ወጣም ወረደ እሷ ብትሰማም ባትሰማም እያልከኝ አይደለ እንዴ? ብትኖርም እኮ እያልከኝ ነው፣ ባትኖርም እያልከኝ ነው። ይ ባትኖር ሌላ ቢቀር ያ ቪዲዮ ወይ ቀር ነበረ፣ ወይ አንቺ ታስተካክይልኝ ነበር እንዴ? አሁን እኮ አሁን እሱ ምንም ለውጥ አመጣም። አሁን ደግሞ እኔን ጥፋተኛ ልታረግ ነው? የራስን ጥፋት፣ የሰው ልጅ እኮ ጥፋት ያጠፋና የሚደበቅበት ቦታ ይፈልጋል። እንደዛ የሚባል ነገር የለም። መቶ በመቶ አጥፍታሃል። አንደኛ ነገር በዚህ ጠላት በበዛበት መንገድ እናንተን የሚለያይ ሰው በበዛበት ጊዜ፣ ስንት ነገር በምትባሉበት ጊዜ ይሄ በማይረባ ተጻጽፈዋል በሚል ወረ ቴክስት ህይወትህን መበጥበት ፈለግ። የመጀመሪያው ገና ሳይስተካከል፣ እኔ እኮ መጀመሪያ ተስተካክሎ እንኳን ሰው ቢሆን፣ አዎ አንድ ጥፋት ይላል። የመጀመሪያውን ለማስተካከል ልጅቷን ጠርቼ ሳለ እንደገና አንተ ሌላ ችግር ይዘህ መጣ። እንዴት አንተ የሚዲያ ሰው ሆነ ሚዲያ ላይ ብዙ ነገር እንደሚደረግ እያወቅ እንዴት በዚህ ነገር ይሄንን ኮንፊደንስ የማቆ ሰው የማምኖ ሰው የሚያምኑትና የሚያውቁት ሰው አይደል? እንዴት ሰውን እየጎዳ ያለሁ የሚያቁት የሚያምኑት አብሮ የበሉት አብሮ የጠጡት እ ገበናህን የሚያቁ አይደለ? እንዴት ሰውን እየጎዱ ያሉ ማንነትህን የሚያቁ ናቸው። ሰውን እየጎዱ ያሉት እንዴት አንተ የማምኖ ሰው ነው የማቆ ሰው ነው ትላለህ? ከእሷ በልጦ ነው እንዴ? እሷን ከምታውቃት በላይ ነው እንዴ? ያንን ያን ሰውዬ የምታውቀው ወሬ ያቀበለ ሰውዬ ራሱ ወረኛ ነው። በቃ እናንተ እንድትለያዩ ስለፈለገ ነው ያንን ነገር የሚያቀበለ። እውነት አድርጋ እንኳን ቢሆን ማለት ነው፣ አድርጋው እንኳን ቢሆን ይደብቅ ነበር፣ እንኳን ሳታደርገው እና ምንም ቢሆን ምንም አናዛር እኔ በብዙ ነገር ትማራለ ብዬ አስባለሁ። የአንተ ቆየ የዋህነት፣ ያንተ ሞኝነት እስከ መች ነው? ቆይ ነገረኝ፣ ይሄ የዋህነት እስከ መች ነው የሚቀጥለው? አ ሰው አንተ ማምነው ሰው ነው የምታምነው ሰው አይደለ፣ እንደ መልሶ እየወጋ ያለው እየማምነው ነው የማቀው ነው ምን እኮ በጣም የምተማመንበት ነው። ማን ነው የምትተማመ? በአንድ ፈጣሪ ብቻ ተማመን፣ የማይጥልህ ጠቆርክ፣ ከሳ ሀገኛ ሀጣ ብሎ የማይጥልህ አንድ እግዚአብሔር ብቻ ነው። ከዛ ውጭ ፍቅረኛህን ነው ማመን ያለብህ። ከፍቅረኛ ውጭ ማን እንዲመጣልህ ነው? አሃ ምን ሆነሃል? ምን ሆነሃል? ቆይ አላዛም ሰው ማመን የለብህም እኮ እኔ ዝምኛ ትበለኝ። እኔ ምንም ነው የማልሰማህ። በቃ የማውራቱን እድል ለራሱ ልሰጥህ አልችልም? አሁን እኔን ነው የምታዳምጠው? ምክንያቱም ትናንትና ተናግረሃል። የልብህን ተናግረህ ልጅቷን አስከፍተህ ልጅቷ ሄዳለች። እኔ ደግሞ እሷን እንድትተው የሚያደርግህን የትኛውንም ኢሹ ይዘህብኝ እንድትመጣ አልፈልግም። ትንሱ ከኛ እንድትርቅም አልፈልግም። እንዴ አሁን እኮ ርቃለች። እርቁ ካደለ በቃ ሰው ማመን ይብቃህ፣ ይብቃህ። አላዛር ምነካህ አንተ ይብቃ። እንዴት ሰው ታምናል? ሰው አምነ ህይወትህን ትበጠብጣለህ። ሰው አምነ ሰው እኮ አይታመንም። በዚህ ዘመን ከዚህ በላይ እኔ የምልበል ከሰው ታርቆ የሚኖርበት ዘመን ላይ ያለ ነው። በቃ ተው፣ የዋህነት ሙኝነት ይቅርብ። ባበላ ባበላው እጅ የምትነከስ ዘመን ላይ ሰው አምናለሁ የማምኑን ነገረኝ። እንደዚህ አይነት ነገር ነው ያልቀበልህም አልቀበልህም። በፍጹም ያውም በዚህ ዘመን ሰው የፈለገውን ይበላ፣ የፈለገውን ይላክልህ፣ ማመን ያለብህ ፍቅረኛህን ነው። ሰው የፈለገውን ትንሱ እንዲህ ናት፣ እንዲህ ናት፣ እንዲህ ናት ብሎ የፈለገውን ይላክልህ። ሚስት፣ ጓደኛን፣ ፍቅረኛን ነው ማመን ያለብህ። የነገ አጋርን፣ የነገ የልጆችህን እናት ነው ማመን ያለብህ። ትንሰንት ተስፋ ሰንቀን አደለም እንዴ እ ስንት ነገር አልሰነቅንም? ከእሷ ጋር ብዙ ነገር አላለምንም? ብዙ ህልም አልነበረንም? እንዴት ይህንን ባጭሩ ለማስቀረት እንደዚህ አይነት ወሬ ታወራለህ? እኔ ይህን አልቀበለ። አሁንም ቢሆን አስረግጬ እነግርሃለሁ፣ እሷ የገባችበት ገደል፣ የገባችበት ጉድጓድ ሄደህ ፈልገህ አግኝታት። ለራሷ ብቻዋን ናት፣ ሰው የላትም እናቷ ውጪ ማለት ነው። እኛን ያንተን ወንድሞች ወንድም አድርጋ፣ እኔን እናቷ አድርጋ፣ እህቷ አድርጋ፣ ጓደኛዋ አድርጋ አብረና ያለ ነው። ስለዚህ ወደድክም ጠላህም የትም ትግባ የትም ፈልጋህት ካላገኛሀት አላዛ በእውነት እኔ በሞት እንዳትቀብረኝ እኔ በሞት እንዳትቀብረኝ። ምን ማለት ነው በቃ አንተም ብትሞት አልቀብረህም ያለችበት ቦታ ሄደ ፈልገ አምጣት እሱ ነው የምፈልገው እሱን ካላደረክ እኔ እናንተ አንገናኝ እንዴ እናቴ ምን ያገናኘዋል እንዴ እኔ ጭራሽ ነው የማንገናኘው ምክንያቱም በማይመስል አሳማኝ ነገር ቢሆን እደግዝህ ነበር አሳማኝ ነገር ቢሆን እደግዝህ ነበር በማይረባ ተልካሻ ወሬ በማይረባ በሰው ወሬ። ሰው እኮ ክፉ ነው። በማይረባ ነገር ህይወትን ስትበጠብጥ እችን የመሰለች ልጅ ስታስቀይም እኔ በጭራሽ ነው ማለቀበለ በጭራሽ ሁለታችንን ነው የምታጣው። ይሄንን ወቅት እሷን ብቻ ነው የሚያጣው እኔንም እኔንም ያጣሁኝ ህልሜን አጨናቅፈብኝ ያለምኩትን ህይወት ሜዳ ላይ አስቀርታ እኔ እናንተ አንዳንዱ ነው። ይኸው ጨርሻለሁ። እውነቴን ነው የምነግርህ፣ ካለችበት ቦታ ሄደ አፈላልገህ አግኝተሀት ልትደውልልኝ ይገባል። በቃ አግኝቻታለሁ እናቴ ካልከኝ ደስ ነው የሚለኝ። ከዛ ውጪ ግን እኔ ምንም ነገር ነው የማልቀበልም። ጨርሻለሁ። እንደዚህ አይነት ነገር እኔ መቀበልም አልችልም። አልቀበልህም። ትንሱን የመሰለች ልጅ አስቀይመህ አንተ ከምን አይነት ሰው ጋር ልትኖር ነው? እሺ ከምን አይነት ለሴጣን ድንጋይ ከሚያቀብሉት ጋር ልትኖር ነው? በቃሽ እና አይበቃኝ የምነግረዋለሁ። እስከ አፍንጫ አዳምጣኝ። ትንሱን የመሰለች ልጅ ትተ ለሴጣን ድንጋይ ከሚያቀብሉት ጋር ልትኖር ነው? ከማን ጋር ከማን ንገረኝ ከማን? ስለዚህ ካለችበት ቦታ ፈልገህ ታመጣታለህ። እኔ ከትንሱ ውጭ ሌላ ሰው አላቅም፣ ሌላ ሰው አላቅም። ለአንተም ለእኔም ለቤተሰቤም ትንሱ ናት። ለኔ በቃ አለቀ፣ ትንሱ ናት፣ ትንሱ ናት። ጨርሻለሁ። ከዚህ በላይ ምንም አይደለም። ተቀብለኸኛል አይደለም? እሷን ፈልገህ ካላመጣ እኔ ጋር እንዳትመጣ፣ እንደው እንደተለያየን ቁጣ እንዳትመጣ አልፈልግም። እናቴ የማይገናኝ ነገር ያለ እኔ አልፈልግህም። እሷን ካላመጣሃት አልፈልግህም፣ አልፈልግህም። ስለ አልፈልግህም በቃ ደምደም ያለው ሆነ ቤተሰብ ተናነቀኝ። እዚህ ጋር የሆነ ነገር እንቅ አደረገኝ። ወይ ሆነ አልቅሼ ቢወጣልኝ ላ ደስ ይለኛል። በቃ እዚህ ጋ የሆነ የሚያንቅ ነገር አለ። አዎ፣ በቃ እኔ ወስኛለሁ። ፈልጓት፣ ከየትም ካላመጣት ከእኔ ጋር አይገናኝም። ጭራሽ ነው የማንገናኘው። በቃ አግኝቻታለሁ ሲላኝ ነው ልጄ ብዬ የማናገረው ከዛ ውጭ አልፈልግም። እኔ ከትንስ ውጭ ምን አይነት ምን አይነት ሴት ሊያመጣል ነው? እችን የመሰለች ትቶ ምን አይነት እኔ አልቀበለውም። በቃ ህልሜም እሷ ናት፣ እሷ ናት። በእሷ ነው የማሳርገው። እውነት ቤተሰብ፣ ኧረ እኔ እዚህ ጋር ተናነቀኝ። ማውራት አልቻልኩም ቤተሰብ። እና እናንተም ትደግፉኛላችሁ ብዬ አስባለሁ። ደህና ነው።